ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዶክተር ዓለም ነኝ። ባላሰብነው እንዲሁም ባልጠበቅነው ሁኔታ ከጸጉራችን ውስጥ ያለ እድሜያችን የበቀሉ አንድም ወይም ሁለት ሸበት ያሉ የጸጉር ዘለላዎችን ስንነቅል ባልታሰበ መንገድ እዛው ቦታ ላይ እጥፍ እንዲሁም የባሰ በስቶ እናገኘዋለን። እውነት ሽበቱ የበዛው የመጀመሪያውን በመንቀላችን ነው ወይስ ሌላ ምክንያት ያለው? ያለ ጊዜ የሚበቅሉ ሸበት ያሉ ጸጉሮች ምንም አይነት ከእድሜ ጋር የሚያየይዛቸው ነገር የለም። ነገር ግን ያለ ጊዜያቸው መምጣታቸው አንዳንድ ሰዎችን ሲያሳቅቁ እንዲሁም ለስነንቦናዊ ጉዳቶች ሲያጋልጡ ይስተዋላል። ያለ እድሜ የሚመጡ ሽበቶች መንስኤዎቻቸው ምንድን ነው? በጸጉራችን ላይ ከመከሰቱ በፊትስ መከላከል አንችልም ነበር? በዚህ ቪዲዮ ያለ እድሜያችን ሽበት እንዲያጋጥመን የሚያደርጉ ምክንያቶችንን እንመለከታለን። እንዲሁም በሕክምናው ዘርፍ ብሎም በተፈጥሮ ግብዓቶች ያለ ጊዜው የሚመጣ ሽበትን እንዴት መከላከል እንደምንችል እንመለከታለን። በዚህ ቪዲዮ መጨረሻም ከጸጉራችን ውስጥ የሸበተውን መንቀል የሚኖረውን ተጽዕኖ እንመለከታለን። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ፣ ተመሳሳይ ጤና ነክ ቪዲዮ እንዲደርሱት የደወል ምልክቷን ያብሩ፣ ያላችሁን ጥያቄም በኮመንት መስጫ ውስጥ ያስቀምጡልን። አብራችሁን ቆዩ። ያለ ጊዜው የፀጉር ሽበት የሚከሰተው የፀጉር ቀለም አምራች ሕዋሶች ወይም ሴሎች የፀጉር ቀለምን ማምረት በሚያቆምበት ጊዜ ነው። ይህም የሚሆነው በተለያዩ ጄኔቲካል ኢሹ እንዲሁም የፀጉር ዘለላዎች እድገታቸውን አቋርጠው በመርገፋቸው ምክንያት ነው። በእድሜ አማካኝነት የሚመጣው የእርጅና ሽበት መንስኤው ሜላኖ ሳይት የሚባሉት በፀጉር ከረጢቶች ውስጥ ያሉ የቀለም ሴሎች ቀስ በቀስ ከእርጅና ጋር ሲሞቱ፣ ይህ ሁኔታ በፀጉር ውስጥ ያለውን የሜላኒን ምርት እንዲቀንስ ያደርገዋል። በዚህም ለፀጉር ቀለም ተጠያቂ የሆነው ሜላኒን በሚቀንስበት ጊዜ አዳዲስ የፀጉር ዘለላዎች በበቂ ሁኔታ ጥቁር ቀለም ይዘው መብቀል ስለማይችሉ ወደ ግራጫ ወይም ነጭነት ይቀየራሉ። ይህ የፀጉር ወደ ግራጫነት እንዲሁም ወደ ነጭነት የመቀየር ሁኔታ ከእድሜ ጋር የተያያዘ ሲሆን ከእርጅና በፊት ከሚከሰተው የፀጉር ሽበት ጋር የሚያያይዘው ነገር የለም። በእድሜ የሚመጣው ሽበት ጤናማና ሁሉም የሰው ልጅ ላይ የሚከሰት የሰውነት ለውጥ ነው። ብዙ ጊዜ ከአርባዎቹ በኋላ ሽበት ማየት የተለመደ ቢሆንም ያለ ጊዜው ሽበት በጉርምስና ወይም በአያዮቹ ውስጥም ሊጀምር ይችላል። በአንዳንድ ማህበረሰባችን ውስጥ ሽበትን ቀጥታ ከእድሜ ጋር ብቻ ስለሚያገናኙት ለአንዳንድ ያለ እድሜ ሽበት ለበቀለባቸው ግለሰቦች ለስነ ልቦናዊ ጫና ምክንያት ሲሆን ይስተዋላል። ያለ ዕድሜ ሽበት እንዲያጋጥመን የሚያደርጉ ዋና ዋና ምክንያቶችን እንመልከት። የመጀመሪያው ጄኔቲክስ ወይም በዘር ግንዳችን ምክንያት ነው። እንደምናውቀው በዘር ግንዳችን ምክንያት ከቤተሰቦቻችን የተለያዩ ውርሶችን ስንወርስ ይስተዋላል። ለምሳሌ አያት ቅድመ አያቶቻችን ረጃጅም ከነበሩ ልጆችም ረጅም የመሆን እድላቸው ከፍ ያለ ነው። እንዲሁም ከወላጆቻችን ውስጥ ያለ ጊዜው የሚመጣ ሽበት ያጋጥመው ካለ እኛም ከወላጆቻችን በወረስ ነው ያለ እድሜያችን ሽበት ሊያጋጥመን ይችላል ማለት ነው። ሁለተኛው ከፍተኛ ጭንቀት ሲሆን፣ ይህም ስር የሰደደ ጭንቀት፣ ራስን በነገሮች ወጥሮ ከልክ ያለፈ ጭንቀት ውስጥ መሆን የፀጉር ቀለም አምራች ሕዋሶች በከፍተኛ ደረጃ ስለሚጎዳ ጊዜውን ላልጠበቀ የሽበት ችግር ያጋልጠናል። ሶስተኛው የተመጣጠነ ምግብ እጥረት ነው። ይህም በተለይም የአይረን፣ የዚንክ፣ የቫይታሚን ቢ12 እጥረት በከፍተኛ ሁኔታ ጊዜውን ላልጠበቀ ሽበት ያጋልጠናል። እነዚህ ንጥረ ነገሮች ውስጥ በከፍተኛ ሁኔታ የፀጉር ቀለም አምራች ዋሶችን ፕሮዳክሽን የሚያፋጥኑ ለፀጉር ጥቁር መሆን ጉል ሚና የሚጫወቱ ማዕድናት ናቸው። አራተኛው ያለ እድሜ ሽበት እንዲፈጠር ከሚያደርጉ ምክንያቶች ውስጥ የአኗኗር ዘይቤ ነው። በአኗኗር ዘይቤያችን ውስጥ በተለይ ደካማ የአመጋገብ ስርዓት የምንከተል ከሆነ የምናጨስ ከሆነ እንዲሁም እንቅልፍ ማጣት የፀጉር ሽበትን ማምጣት ብቻ ሳይሆን እርጅናንም የሚያፋጠኑ ጎጂ ተግባራት ናቸው። አምስተኛውና የመጨረሻው መንስኤ የጤናችን ሁኔታ ሲሆን፣ በተለይም በራስ ስር በሽታዎች ከተጠቃን ያለ እድሜ ሽበትን ያመጣብናል። ከእነዚህም ውስጥ ቪትሊጎ ወይም ታይሮይድ ዲስኦርደርስ፣ እነዚህ ህመሞች በቀጥታ የፀጉር ቀለም አምራች ህዋሶችን የሚያጠቁ ናቸው። ይህ ቪዲዮ እየጠቀማችሁ እንደሆነ ገምታለሁ። ቪዲዮውን ላይክ በማድረግ እንዲያበረታቱን በአክብሮት ጠይቃለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑ። እርስዎ የትኛው እድሜ ላይ እያሉ ነው ሽበት ያጋጠመዎት? በጊዜ ውስጥ እንደ መፍትሄ የወሰዷቸውን ተግባራት በኮመንት መስጫ ውስጥ ያጋሩን። ያለ እድሜ የሚከሰት ሽበትን የሚያመጡ ምክንያቶችን ተመልክተናል። አሁን ደግሞ ለዚህ ሽበት ተጋላጭ እንዳንሆን፣ እንዲሁም ደግሞ ለማከም የሚረዱ የተለያዩ ትሪትመንቶችን እንመልከት። የመጀመሪያው አንቲ ኦክሲደንት ያለባቸው ምግቦች ያዘውትሩ። አንቲ ኦክሲደንት በራስ ቅላችን ላይ ያለውን የኦክሳይድ ውጥረት ወይም የሕዋሶችን አለመረጋጋት የሚያስተካክል ንጥረ ነገር ነው። ይህ ንጥረ ነገር በብዛት ከሚገኝባቸው ምግቦች ውስጥ በዋነኝነት የሚጠቀሱት ማንጎ፣ ሙዝ እንዲሁም ሎሚ ናቸው። በሁለተኛም ያለ ጊዜው የሚመጣ ሽበት እንድንከላከል እንዲሁም እንድናክም ከሚረዳን ኮኮናት ኦይል እና ከሪ ሊቭስ በመደባለቅ ጸጉራችንን መቀባት ነው። ኮኮናት ኦይል በፈሳሽ መልክ ያለ የፀጉር ቅባት ሲሆን ኬሪ ሊፍስ ወይም የኬሪ ቅጠል የሚባለው በዋነኝነት በህንድ ሀገር ካለ ኬሪ ከሚባል ዛፍ የሚበቅል ቅጠል ሲሆን በውስጡም አይረን ቫይታሚን ኤ ቢ ሲ እና ኢ ማግኒዥየም የያዘ ነው። በተጨማሪም በከፍተኛ ሁኔታ አንቲ ኦክሲዴቲቭ ቅጠል ነው። ስለዚህ ይህንን ቅጠል በመፍጨት አሊያም ተፈጭተው የተዘጋጁ ኬሪ ኦይል ስላሉ እነሱን ከኮኮናት ኦይል ጋር በመደባለቅ መጠቀም ያለ እድሜ ሽበትን በእጅጉ የመቀነስ ባህሪ አላቸው። ሌላኛው የሚመከረው የፀጉር ቅባት አምላ ሲሆን አምላ በቫይታሚን ሲ የበለጸገ ሲሆን፣ ያለ ዕድሜ የሚበቅል ሽበትን ይከላከላል። በተጨማሪም ለፀጉር እድገት ተስማሚ የሆነና አንዳንድ የፀጉር ፈንገስ እንዲሁም የፀጉር መሰነጣጠቅን የሚከላከል ቅባት ነው። እነዚህን ውጤታማነታቸው የተረጋገጠ የፀጉር ቅባቶችን ለማግኘት የዚህ ቻናል ባዮ ላይ ባለው ስልክ በመደወል ማዘዝ ይችላሉ። ያለ እድሜ ሽበት በተለይም ከጄኔቲክስ ወይም ከዘር ውርርስ ጋር የሚገናኝ ከሆነ በእነዚህ ምርቶች ለመከላከል አዳጋች ነው። ነገር ግን በተለያዩ ማዕድናት እጥረት የሚመጣን ሽበት ግን መከላከል ይቻላል። በሶስተኛነት ያለ እድሜ የሚመጣን ሽበት ለመከላከል መደረግ ያለበት የተመጣጠነ ምግብን መመገብ ነው። በተለይ ቫይታሚን ቢ12፣ ዲ፣ ኢ እንዲሁም አይረን የሚገኙባቸውን እንቁላል፣ አሳ፣ ለውዝ የመሳሰሉ ምግቦችን ማዘውተር ይኖርብናል። ሌሎኞቹ እንደ መፍትሄ መውሰድ ያለብን ጭንቀትን መቀነስ፣ ሲጋራ ማጨስ ማቆም፣ የመሳሰሉትን መተግበር ይጠበቅብናል። ያው የአገሬ ሰው እንደሚለው ከራስ በላይ ነፋስ ነውና ራሳችንን የሚጎዱ ልማዶቻችንን መተው አለብን። ያለ እድሜ የሚመጣን ሽበትን ለመከላከል የጸጉራችንን ንጽህና በየጊዜውና በአግባቡ በመጠበቅ የተለያዩ ጠቃሚ ማዕድናት ያለባቸውን ቅባትና ሄር ትሪትመንቶችን በመጠቀም ሽበትን፣ ሌሎች ተጓዳኝ ችግሮችንም መከላከል እንችላለን። እነዚህን የጸጉር ቅባቶችን ለማግኘት የዚህ ቻናል ባዮ ላይ ባለው ስልክ በመደወል ማዘዝ ይችላሉ። በዚህ ቪዲዮ መግቢያ ላይ እንደጠቀስ ነው ከጸጉራችን ውስጥ የሸበተውን በመንቀላችን ምክንያት የባሰ የሽበት መጠኑ ይጨምሯል የሚሉ መላምቶች አሉ። ሳይንሱ እንደሚለው ተፈጥሮም እንደሚያረጋግጠው ከሆነ የሸበተ የጸጉር ዘለላን ስንነቅለው በራሱ ቦታ አዲስ የሸበተ ጸጉር ይበቅላል እንጂ ሌሎች የጸጉር ቦታዎች ላይ ሽበት እንዲዳረስ ምክንያት አይሆንም። የፀጉራችንን ዘለላ ምንቀል በፀጉራችን ቆዳ ላይ የሚገኙትን ፎሊክል ሴልስ ወይም ህዋሶችን ስለሚጎዳ ከዚህ ተግባራችን መቆጠብ ይኖርብናል። እነዚህ ፎሊክል ሴልስ ለፀጉራችን እጅግ በጣም ጠቃሚ ሲሆኑ የፀጉር ቁስለት ሲያጋጥመን እንዲያገግም የሚያደርጉት፣ በተጨማሪም አዳዲስ ብለድ ቨዝል የሚፈጥሩ ናቸው። በዋነኝነት የሚሰሩት ስራ የፀጉር እድገትን በሆርሞኖች በኒውሮንስ እና በኢሚዩን ሴልስ አማካኝነት የፀጉር እድገትን የሚቆጣጠሩ ናቸው። ይህ የፀጉር መንቀል ጎጂ ተግባር እነዚህ ሴሎች ስለሚያዳክማቸው ጸጉራችን ለከፍተኛ ጉዳት የተጋለጠ እንዲሆን ያደርገዋል። ስለዚህም ከዚህ ድርጊታችን መቆጠብ ይኖርብናል። ይህ ቪዲዮ ጠቃሚ ሆኖ ካገኙት የላይክ ምልክቱን በመጫን ያበረታቱን። ሌሎች ጥያቄዎችንም ካሉት ኮመንት ላይ ይጻፉልን። ለዚህ ቻናል አዲስ የሆናችሁ እንደዚህ አይነት ጠቃሚ ጤና ነክ ቪዲዮዎችን ለማግኘት ቻናሉን ሰብስክራይብ ያድርጉ፣ የደወል ምልክቷንም ይጫኑ።